ሰላም እንደምን አላችሁ። በዛሬው ቪዲዮአችን ለማየት የምንሞክረው እንግዲህ የተለያዩ ማህበራዊ ሚዲያ ላይ ስንጠቀም ተብኔል እጅግ በጣም ወሳኝ ቦታ ይይዛል ማለት ነው። ተብኔል በመጠቀም ሌሎችን በደንብ እንዲስብና የሰራነውን ስራ እንዲያይልን ወይም ደግሞ ወደ እኛ መጥተው እኛ የምናቀርበውን አገልግሎት ወይም ደግሞ ላይቭ ስትሪም ሊሆን ይችላል እንዲሁም ደግሞ የተዘጋጀ ቪዲዮ ካለ አስተማሪ የሆነ ቪዲዮ ያን እንዲከታተሉ ከላይ የምናስቀምጠው ተብኔል ወይም ደግሞ ሽፋኑ እጅግ በጣም ወሳኝ ነው ማለት ነው ልክ እንደ መጽሐፍ መጽሐፍ በውስጡ ያለ ነገር እንዳለ ሆኖ ከላይ ያለው ሽፋኑ ላይ የሚሰጠው አርዕስት በጣም ወሳኝ እንደሆነ ሁሉ ተብኔል ወይም ደግሞ ከላይ የምንሰራው ሽፋን ወይም ደግሞ መግቢያ እጅግ በጣም ወሳኝ ነው። ለዛ መስሪያ ደግሞ አንዲት ቀለል ያለች አፕሊኬሽን ለሁሉም ሰው ፕሮፌሽናል ሳንሆን ወይም ደግሞ ምንም ሙያው ሳይኖረን ራሱ በቀላሉ ኤዲት ማድረጊያ አፕ አስተዋውቃችኋለሁኝ። አሁን ቀጥታ ወደ ፕሌይ ስቶር ወይም አፕ ስቶር ላይ በመግባት በማውረድ ወደ መስሪያነት መቀየር እንችላለን ማለት ነው። አሁን ቀጥታ እኔ አንድሮይድ ስለምጠቀም ወደ ፕሌስቶር ገብቻ አሳይቻለሁ፣ ተከታተሉ። አሁን እንግዲህ ወደ ስልኬ ገብቻለሁ ማለት ነው። ስልኬ ላይ እንግዲህ ፕሌስቶሪን ከፍቻለሁ። እዚህ ጋር ሰርች ማድረጊያው ላይ ሰርች ማድረጊያው ላይ ምን ብዬ ጽፋለሁ? ፒክስል አፕ ብላችሁ ትጽፋላችሁ። ፒክስል ፒክስል አፕ ብላችሁ ስትጽፉ እንደዚህ ያመጣላችሁ አለችን። ክሊክ አድርጋችሁ ዳውንሎድ ነው የምታደረጉት። የኔ ኦልሬዲ ዳውንሎድ ስለሆነ ምንድነው የማደርገው? ዝጋ፣ ኦፕን ነው የሚለኝ። እናንተ ግን ይቺን በደንብ ቢዩ፣ ፒክስል አፕ ፒክቸር ኤዲተር ትላለች። ስለዚህ ይቺን ዳውንሎድ ታደረጓታላችሁ። እኔ ግን ኦፕን አድርጌ ወደ ማሳየቱ እሸጋገራለሁ ማለት ነው። ተከታተሉኝ። ቀጥታ ኦፕን ነው የምለው፣ ወይም ደግሞ ከውስጥ ልግባና ልክፈትና ላሳያችሁ። ዳውንሎዱናል፣ ኦልሬዲ። ፒክስል አፔን ዝጋ፣ ከፍቻ ያለሁኝ ከከፈትኩኝ በኋላ ኦልሬዲ እንዲህ የሞከርኩት ነበረ። ይህን አጠፋና እንደ አዲስ አሳያችኋለሁ ማለት ነው። ቀጥታ ይህንን ድሌት አረገዋለሁ ወይም ደግሞ እንዲጠፋ አረገዋለሁ። ስለዚህ ሌላ ቪዲዮ እንዴት ኤዲት እንደምናደርግ አሳያችኋለሁ። ከዛ እዚህ ጋር ከላይ እዚህ ማለት ነው ሳይዝ እንመርጥለታለን። በነገራችን ላይ ሳይዝ ለመምረጥ እዚህ ጋር ምናለ ሶስቷን ነጠብጣብ እንነካና ሳይዝ እንመርጥለታል። ይሄ ነጭ ቦታ እናንተ በሌላ ከለር ሊመጣላችሁ ይችላል። ባይዘው ሌላ ከለር ሊመጣላችሁ ይችላል። እቺ ከለር እናት የምትመጣላችሁ መጀመሪያ ስትከፍቱት ማለት ነው። ሶሪ፣ ማስታወቂያ ያስቸገረ። እቺ ከለር እናት የምትመጣላችሁ ይቺን ከለር አሁን። ይሄ ሳይዙ ስኩዌር ነው በነገራችን ላይ ይሄ ለፖፕ እንትን በዚህ ነው። እንትን ምነው፣ ሳይዝ እዚህ ጋር ትመርጡለታላችሁ። ሳይዝ ማለት እዚህ ጋር ኢሜጅ ሳይዝ ትመርጣላችሁ። ስለዚህ ኢሜጅ ሳይዝ የሚለውን እዚህ ጋር ክሊክ አድርጉና ምረጡ። እኔ የዩቲዩብ ተብኔል ነው የፈለግኩት፣ እና የዩቲዩብ ተብኔሉን እዚህ ጋር መርጥለታለሁ። እንጂን ከዚህ እሷ ላይ ክሊክ አድርጋለሁ። ክሊክ አድርጌ ከፍቻለሁ። ለምሳሌ 1280 በ720 ነው የሚያደርገው። ይሄው እንደዚህ እንደምታዩት አስተካክሎልኛል። ይሄ ማለት የዩቲዩብ ቻናሉ ልክ ሲከፈት በዚህ ልክ ነው። ሬክታንግል ስታይል ነው ማለት ነው። ሁለት ጎኖቹ እኩል የሆነ ሳይዝ ነው የሚጠቀመው። ስለዚህ ይሄን ከፍቻ አለኝ። አሁን እዚጋ የፈለግነውን ነገር ታብኔል ብቻ ከላይ እንደ ሽፋን የምንጠቀምበትን ማስቀመጥ እንችላለን ማለት ነው። ስለዚህ አሁን የመጀመሪያው ባክግራውንድ ነው የምንጠቀመው። ባክግራውንድ ላይ ከዚህ የፈለጋችሁትን ማለት ትችላላችሁ ማለት ነው። እዚጋ እንደምታዩት ከታች ብዙ ነገሮች አሉ። ይሄው እዚጋ በርካታ አይከኖች አሉ። እነዚህ ለተለያየ ፐርፐዝ እንጠቀማቸዋለን ማለት ነው። ስለዚህ መጀመሪያ ላይ ምንድነው የምንመርጠው? ለምሳሌ የታብኔል አሰራር በፒክስል አፕ ብዬ ልጻፍና ላሳያዩ እዚጋ እዚ ጋ ምናለች ቺ ፕላስ ነገሯን ነ ቴክስት ናለች አያቸዋት እሷን ነቅተን ኦረዲ ቴክስቱ ይመጣልና ከዛስ ከዛ በኋላ እዚ ጋ ኢዲት ኤዲት የምትለው አንትነካላችሁ ማለት ዲቴይሉን ባልገባም አልፌ አልፌ ያሳያችኋለሁ ምክንያቱም ይሄ በጣም ብዙ ነው አንድ ሰዓት ላይ በቃ እንችላለና አለፍ አለፍ ብዬ እኔ አሁን የሆነ ነገር እየሰራቼ ነው ማሳያችሁ። ስለዚህ ኢዲት የምትለው አነካሁኝ። ኢዲት ቴክስት ኒው ቴክስት ይለናል። እዚህ ጋር የምንጽፈውን ስለዚህ አሪፍ ተብኔል መስሪያ ብዬ ልጻፍ፣ ተብኔል መስሪያ ሶሪ አፕ በቃ አሪፍ ተብኔል መስሪያ አፕ ብዬ ጻፍኩኝ። ይሄ የምታዩት እንግዲህ የመጀመሪያ እንትኔ ነው። አሁን እዚህ ጋር ኢዲት አረጋታለሁ በተለያየ መልኩ። እዚህ ጋር ሳይዝ አለ፣ ሳይዝን ጨመር አረኩኝ። ከዚህ እንዳይወጣ በዚህ ልክ ላርገውና ክሊክ አረኩኝ። ከዛ ከለር ምረጡለት። ከለር ለምሳሌ ምን ምን ልምረጥ? ሲከለር ብዙ ጊዜ ደመቅ የሚል ነው የሚፈለገው። ስለዚህ ቢጫ ከለር አረኩት። ቢጫውን በምን ላይ ባክግራውንድ ደግሞ ሊለይ ይችላል። እዚህ ጋር ደግሞ ፎንት አለ። ፎንት ይሄን ምረኩለትና ሄድኩኝ ያው ኢዲት እያደረግ ነው እንግዲህ። በነገራችን ላይ ከዛ ስታይል ቢ የምትለዋ አንድ ክሊክ ስታደረጉ ስታይሉ ቦልድ ይሆንላችኋል ማለት ነው። ከዛ ባክግራውንድ ስጋ ወሳኝ እንትን ነው፣ ደመቅ እንዲል ባክግራውንዱ፣ ከምንጽፈው ጽሁፍ ጋር በጣም ወሳኝ ነው ማለት ነው። እሱም በደንብ እንትን ላይ እቺን ኦን ነው የምታደረጓት፣ እችን ኢኔብል ታደረጓታለ። አሁን ኢንአክቲቭ ናት፣ እንደዚህ ስናደረጋት ኢኔብል ሆነች፣ አያችኋት። ከዛ እንዲ ስናደረግ ከለር ይመጣል። ስለዚህ እዚህ ጋር ምን እንጠቀም እኔ ጥቁር ከለር ነው የምጠቀመው ጥቁር ከለር ተጠቅሜ ከስር እንደዚ ሞላዋለሁ ማለት እያንዳንዱን ታስተካክሉታላችሁ ይሄ ከለሩ በደንብ ከስር ማለት ነው ባክግራውንዳችሁ አሪፍ እንዲሆንላችሁ የምታደረጋላችሁ በደንብ ትሞሉታላችሁ ማለት ነው ባክግራውንዳችን ምክንያቱም ሙሉ ማድረግ ነው የፈለግኩት ሙሉ ባክግራውንድ እንዲሆንልኝ ነው ያሰብኩት እና እያንዳንዱን በዚህ መልኩ ሞልቼዋለሁ ማለት ነው ሎች ላስገባ ምስሎች እዚህ ጋር አለ ይሄ ኢምፖርት ይላችኋል። አያችሁት፣ ኢምፖርት የሚለው ጋ እዚህ ጋ ኢምፖርት ታደርጋላችሁ፣ ወይም ደግሞ እዚች ፕላስ። ሶሪ በጣም እንትን አልኳት አይደለ። እዚህ ጋ እቺ ፕላሷን ስትነኩ ፍሮም ጋላሪ ይላችኋል። ኦር ደግሞ አማራጩን ነው ማሳያችሁ። ባይዘ ወይ እዚህ ጋ እቺ ኢምፖርት ስትል ፍሮም ጋላሪ ነው እሷ። ስለዚህ ከውስጥ እሷን ነካሁኝና ኢምፖርት አደርጋለሁ ማለት ነው። ከውስጥ ከጋላሪ እንደዛ አመጣለሁ የፈለግኩትን የትኛውንም እንትን መውሰድ ይችላለሁ ማለት ነው። ስለዚህ ለምሳሌ ይህን ልውሰደው እስኪ ይህንን ጫካው ደስ ይላል። አንደኛ እንደዚህ ኤዲት አረጉታላችሁ፣ ትቆርጣላችሁ። ስክሪንሾት ስለሆነ እንደዚህ አረኩና ዝም ብዬ ወሰርኩት። ይሄን ሙላዋለሁ። ዝግ እዚህ እንደዚው ገባችሁ፣ እንደዚህው ኤዲት አረጉታላችሁ። ምንም የተወሳሰበ ነገር የለውም። ቀላል ተብኔል መስሪያ ናት። እንዴት እንደምናስገባ ነው ያያችኋት። የሆነ ቦታ ትቆማለች ግን ምን ማድረግ አለባችሁ? ይህ ባክግራውንዱን እዚህ ላይ ላይ ያጠፋልን ይችላል። ባክግራውንዱ፣ አያችሁት ብዙ ይሸፍንብኛል ብዬ አስባለሁ። ስለዚህ ባክግራውንዱ ምናልባት ካላጠፋልኝ እንትን ይለኛል። ስለዚህ እችን መኪና እዚህ ጋ አቁሚያት አለሁኝ። ፎቁን ሸፍነዋለች። አያችሁ፣ ይሄ የኤዲቲንግ አንድ ፕሮብለም ነው። ስለዚህ እንደዚህ አስቀምጫለሁኝ። በአጭሩ በርከት ያሉ ኤዲቲንጎችን መስራት ትችላላችሁ፣ እችን በመጠቀም ማለት ነው። በጣም ብዙ ምናልባት ከዚህ በላይ ላላበዛው ይችላለሁ። እዚህ ጋ በርከት ያለ ከለር ትመርጣላችሁ። ቴክስቸር፣ ኦፓሲቲ፣ ከለር ፊልተር፣ ስትሮክ፣ ኢሬዘር፣ ማስክ፣ ኢሬዝ ከለር ይላል። አሁን ለምሳሌ ትምርጡና መኪና መረጥኩና ኢሬዝ ከለር ብለው ሌላ እንትን ያመጣል። ተግባባን። ያው አያችሁት፣ መኪናዋን በእንትን አስቀመጠል። ይኸው ባክግራውንዷን አላጠፋትም፣ ፈዘዝ አርጓታል። ብዙ ነገር ብቻ እዚህ ላይ በርከት ያሉ ነገሮችን ታገኛላችሁ። እኔ የፈለኩት ምንድን ነው ኢዚሊ እንድትለማመዱትና በጣም ፕሮፌሽናል የሆነ እንትን እንዳልሆነ እንድታውቁ ፈልግ ነው ይሄንን ለማሳየት የፈለግኩ። ስለዚህ ተጠቀሙበት። ምናልባት ዲቴሉን ከፈለጋችሁ ሌላ ጊዜ መስራት ይቻላል። እናንተ ግን እንደዚህ እያደረጋችሁ የራሳችሁን ፕሮፋይል መስራትና ማስቀመጥ ወይም ደግሞ ተብኔላችሁን መስራትና መጠቀም ትችላላችሁ ማለት ነው። ዛሬ እዚህ ላይ ይበቃናል ጥያቄ ካላችሁ ከስር ኮሜንት ላይ ጻፍ ረግነው በኋላ ሴቭ እናደረጋለን ሴቭ ማድረግ መረሳት የለበትም ተግባባል ሴቭ ሳናረገው ከሄን ችግር ነው ማለት ነው ሴቭ አድርገ ነው ነው መውጣት ያለብን ሴቭ ለማድረግ ደግሞ ከላይ እችን መንካት አለብን ሴቭ አሁን ይሄን ጽፍ ያለው አለ ሴቭ የምናደረገው እችን እዚህ ያለችውን አይከን እነካት አለን ሷ ስነካ ሴቭ ይለናል ይሄው ሴቭ አዝ ኢሜጅ ይለናል ከዛ ይሄ ይመጣልን ከዛ በኋላ ሴቭ ቱ ጋላሪ ብለን እዚች እንነካለን ማለት ነው። በቃ ሴቭ አርጎልን ተባባል። አሁን ከዚህ መውጣትና ለተብኔል መጠቀም ይሄንኑ ቪዲዮ ስጭ ነው ከላይ የምታገኙት ይሄንን ተብኔል ነው። በነገራችን ላይ ማለት ሪከርድ ድኗል። እኔ አሁን ሴቭ ያረኩት ደግሞ ምንድነው የሚሆነው? ከላይ ይቀመጥላቸዋል። በዚህ መልኩ የሰራ ነው ቪዲዮ ከላይ አሪፍ አድርገን። ይሄ በነገራችን ላይ እንዲሁ ለሳምፕል አመጣሁላችሁ እንጂ በጣም ዲቴይል መስራት ትችላላችሁ ለማለት ነው። ለዛሬ በዚህ ይበቃናል ማለት ነው። ሌላ ጊዜ ደግሞ በሌላ ቪዲዮ እንገናኛለን። መልካም ጊዜ።